ሚካያስ አይኑ ከበራለት በኋላ ትንቢት መናገር ጀመረ። እኔ አሁን ስለ ዘካርያስ ስለ መጥምቁ ዮሐንስ ያወራውን ትንቢት ሳሁ የምፈልገው ወረድ ብሎ ስለ ኢየሱስ ያወራው ነው። እስቲ የመዳን ቀንድ በሉ፣ የመዳን ቀንድ በሉ። ያ የመዳን ቀንዴ ጌታዬ፣ የመዳን ቀንዴ። ምንድነው ቀንድ? ምንድነው ቀንድ በመጽሐፍ ቅዱስ ኃይል፣ ኃይል፣ ፓወር

እግዚአብሔር ኢየሱስን ብቻ አክብረው፣ እዚህ ቤት ማንም ሰው አይታይ። ሸፍነን እስከ ዛሬ ያቆየህን የደገፍከን፣ በብዙ ነገር ውስጥ ስናልፍ ያበረታህን፣ አቅማችን ጉልበታችን፣ ስንፍገመገም የደገፍከን፣ ስንወድቅ ያረገጥከን ያነሳኸን የእግዚአብሔር ልጅ ኢየሱስ አንተ ብቻ ከፍበህ፣ የሰው ትምክት የሰው ኃይል ሁሉ ይውደቅ። የአንተ ማዳን፣ የአንተ ጸጋ፣ የአንተ ምረት፣ የአንተ ህይወት እርሱ የተገለጠ ይሁን። እግዚአብሔር ሆይ ኢየሱስን አክብረው፣ በዚህ ቤት ውስጥ ኢየሱስን ብቻ አክብረው። እኔንነት በኢየሱስ ክርስቶስ ስም የተደበቀ ይሁን። እኔንነት በኢየሱስም የተሰበረ ይሁን አሜን። ከዛ ምዕራፍ አንድ ላይ እንደዚህ ይላል ቁጥር ስልሳ ስምንትን ስልሳ ሰባት ማንበብ ይቻላል። አባቱ ዘካርያስም መንፈስ ቅዱስን ሞላበትና ትንቢት ተናገረ እንዲህ ማለ፤ የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩ በቅዱሳን ነቢያት አፍ እንደተናገረው በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናል። በእርግጥ እስራኤላዊ ነው። በእርግጥ በሮም ቀኝ ግዛት ውስጥ ያሉ ናቸው። ትልቁ መላቀቅ የፈለጉት ነገር ከአሕዛብ ቀኝ ገዢዎቻቸው መዳን ነው። ግን ለእኛ ከዛ የሚያልፍ መዳን ስለተፈጸመ በዛ አቅጣጫ እንድትሰሙኝ ብዬ ነው። ዘካርያስ እያወራ ያለው መዳን ቀንድ የሚልበት ምክንያት ዋነኛነት አምልኮ ተእግዚአብሔርም በአግባቡ እንዳይፈጽሙ ከእንደ ገና ባሕዛብ ምድራቸው ተረግጣ በቤተ መቅደሱ ስራና በአገልግሎቱ ፖለቲካው እየገባ በቀኝ ግዛት ውስጥ ሆነው መሲህ ጠፍቶ በዳይ ዙፋን ላይ ንጉስ ጠፍቶ እንደዚህ ባሉበት ሁኔታ ስለሆነ ያለው ኢየሱስን የጠበቁት ከዛ አቅጣጫ ብቻ ነው። ነገር ግን እናንበው፣ እንደዚህ ይላል ቁጥር 69 ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቷል። እዚህ ቤት እንዴት የለም አላልኩ? ብለ የለም፣ ፊደል በፊደል ነው ቁጥር በቁጥር ነው። የመዳን ቀንድን እ ምን ማለት ነው አስነስቶልናል ማለት ምን ማለት ነው? አስነስቷል ቢል ለአንተ ይሁን ለማን እንደሆነ አይታወቅም። አስነስቷል ኦኬ ምናምን። ግን አስነስቶልናል ምን ማለት ነው? ኢየሱስ ክርስቶስ አባት ይርዳኝ። ኢየሱስ ክርስቶስ ቃል ስጋ ከሆነበት ጊዜ ጀምሮ፣ ቃል ስጋ ከሆነበት ጊዜ ጀምሮ የሚያደርገው የሚሆነው የሚሰራው ነገር አንዱም ለሱ አይደለም። እስቲ ወክሎኝ ነው በሉ፣ ወክሎኝ ነው በሉ። ቃል ስጋ ሆነ። ለምን ሆነ ምድርን መጎብኘት አምሮት እንደው እንደ ውስጭች ያለም ምን ትመስላለች ብሎ ነው ለመጣ? ቃል ለምን ሰው ሆነ? ቃል ለምን ስጋ ሆነ? አቤት እግዚአብሔር ካንተ፣ እግዚአብሔር ካንቺ በግል የሚፈልጋቸው ነገሮች አሉ። እነሱን አንዳቸውንም አንተ ላይ አላገኘም፣ አንቺ ላይ አላገኘም። ስለዚህ ቃል ምን ሆነ? ሰው ሆነ። ቃል ስጋ ሆነ። በሰውነቱ ቃል ሥጋ ከሆነበት ጊዜ ጀምሮ የሆናቸው የሚሆናቸው የሚያደርጋቸው ነገር አንዱም ለእርሱ አልተቆጠረም። አንዱም ሊያስቆጥር አልመጣም። እንዴት ነኝ? እግዚአብሔር አባቴ ሄድኩልህ እኮ በመርከብ ላይ ምንድ ነው በታንኳ ላይ በባህር ላይ ሊል አልመጣም። ዳቦ አራባው እኮ ሊል አልመጣም። እያንዳንዷ የሚሰራ ረቆይተው ሲጸነስ ጀምሩ ሲጸነስ ጀምሩ ህፃን

ለኢሳይያስ ተወለደ ልትለው ይችላል። ለዳዊት ተወለደ፣ ለሙሴ ተወለደ፣ ለአብርሃም ተወለደ። ኢየሱስ ጋር ስትመጣ ሕፃን ተወልዶልናል ማለት የራስህ ነው የምታደረገው ያንተ ነው። ማርያም ይዛው ቆይ ቆይ፣ ማርያም ይዛው ተቀበላታ፣ ሰውየው ምን ነው ቢሉ እዛው መለሰላት፣ አይኖቼ ማዳንህን አይተዋል፣ ማዳንህን አይተዋል። ማርያም ይዛው ለዓለም የሆነ እዛው ይዛው ሰይፍ ነው በልብሽ ውስጥ የሚያልፈው። ይሄ ማለት አድጎ ሊጦርሽ አይደለም ነው አድጎ ሊጦርሽ አይደለም ለዓለም ሁሉ ሲሞት ባይንሽ ታያለሽ ተባለ። ስለዚህ ሕፃን ተወልዶልናል ሲ ለእኔ ነው በሉ አሁንም ወንድ ልጅም ተሰጥቶናል ለእኔ ነው። ቀጥሎ ደግሞ ስሙን ኢየሱስ ትይዋለሽ ወይም ስሙን ኢየሱስ ትለዋለ ተባሉ። እሺ ስሙ እንኳን ለእርሱ ለራሱ እ ለሱ መጠሪያ ስሙ ነው። ጋኔን አግኝቶ በስሙ ያስወጣ ቀን ትዛይላችሁ። የሆነ እርኩስ መንፈስ አግኝቶ የሆነ ቦታ ጋር ኢየሱስ አግኝቶ እንደዚህ አላለውም፣ አንተ እርኩስ መንፈስ በኢየሱስ ስም ውጣ አላለውም። ኢየሱስ በስሙ አጋንንት አውጥቶ አያውቅም እንዴ! አንዳንድ ሰው ይላችሁ፣ መጽሐፍ ቅዱስን በጣም ጎበዝ አንባቢዎች አሉ። ይሄን ከጨረሱ በኋላ ይሄን የሚያነቧል፣ ነጩ ነው። እነሱ እነዚህን ጥቅሶች ያገኛሉ። እነሱ ሰዎች ናቸው ያስቸገሩ። ወገኖቼ፣ ኢየሱስ በስሙ አጋንንት አውጥቶ አያውቅም፣ በስሙ ሙታን አስነስቶ አያውቅም። ለምን ስሙ ለእኔ ነው የተሰጠ። መጽሐፍ ነው የሚለው ምንድን ነው የሚለው ከሰማይ በታች እንድንበት ዘንድ ለሰዎች የተሰጠ። ለማን የተሰጠ? ለሰዎች። ምን የሆነ የተሰጠ? ምን ስም ከሰማይ በታች ሌላ የለም። ስለዚህ በስሙ የኃጢአታችሁ ስርየት ተሰበከላችሁ። ልጆቼ ሆይ ኃጢአታችሁ ስለ ስሙ ምን ሆነ? ተሰርየላችሁ። እያንዳንዱ ታሪኩ ኢየሱስ ሰላሳ ሶስት ዓመት ሙሉ በድህነት ኖረ፣ ምናምን እኔ ምስኪን እንደው እንደው እንደው አይ ይብል ሚላቀስ ሰው ሊኖር ይችላል። ኖ ኖ ኖ፣ በርሱ ድህነት እናንተ ባለ ጠጎች ተሆነ ዘንድ። ማለት የሚሆናቸው ነገሮች ሁሉ ለእኛ ናቸው። እንደው ቀጠቀጡት እኮ አሰቃዩት እኮ ወዘተ፣ ሰውነቱን ከራስ ጸጉር እስከ እግር ጥፍሩ። አይኔ ጌታ አይዬ ይዬ ይዬ ይዬ። ከዛሳ አልቅሰ ከተበተንክ ጉድፈላ መጽሐፉ የሚለው በርሱ ቁስል እኛ ተፈው። የሚሆናቸው ሁሉ ስለማን ነው? ስለ አንተ ነው። መጽሐፍ ነው የሚለው። ሲሰቀል እንኳን ሲሰቀል እንኳን ከእርሱ ጋር ተሰቀላችሁ ነው የሚለው። ሲሞት እንኳን ከእርሱ ጋር ሞታችኋል ነው የተባለው። የሚሆነው ሁሉ ለማንን ወክሎ ነው? ወይም በሌላ አነጋገር አንዱ ስለ ሁሉ ሞተ አደለ? እንኪያስ ሁሉም ሁሉም ምን ሆኖ ሞቱ ሞቷል፣ ሞቷል። እሺ ሞች ያለው በሏ፣ ያን ቀን በሉ በአጢአቴ ምክንያት ሞች ያለው በሉ ተነስቷል ለጽድቅ እንኖር ዘንድ ከእርሱ ጋር አብረን ተነሳ ተነሳ። መነሳት ብቻ አይደለም፣ ቀጥሎ ከእርሱ ጋር በቀኙ አስቀመጠን አስቀመጠን። ይመጣል ድጋሚ። መጽሐፍ ምን ይላል? ህይወታችሁ የሆነው ክርስቶስ በሚመጣ ጊዜ ያን ጊዜ እናንተም ከእርሱ ጋር አብራችሁ በክብር ትገለጣላችሁ። ይነግሳል ይነግሳል። መጽሐፉ የሚለው እንነግሳለን ይላል እ ባሪያዎቹ ከእርሱ ጋር ኖሩና ነገሱ ይላል ነገሱ የሚሆነው ሁሉ የሚነግሰው በሰውነቱ ነው። ልብ በሉ እና በሰውነቱ የሚሆናቸው ሁሉ ለእኛ ተቆጠሩ። በመጽሐፍ እንደተጻፈ ብንጸና ከእርሱ ጋር እንነግሳለን። ያ ብቻ አይደለም፣ በዛ በራይ ምዕራፍ 20 ከቁጥር 6 በኋላ በፊተኛው ትንሣኤ የሚነሱ ሁሉ ብፁዓን ናቸው። ለምን ከእርሱ ጋር ሽውን ዓመት ሙሉ ኖሩና ነገሱ። በጣም ለማመን የሚከብድ ነገር ሁሉ መጨረሻ ይጻፋራ ያው ለተለ ባሪያዎቹም ከርሱ ጋር ነገሱ። ታቃላ አይደል? ምድር የምትናወጣው ባሪያ ሲነግስ ነው። መጽሐፍ እንደሚለው እኛ ግን እነግሳለን፣ ምንም ማድረግ አይቻል። ባሪያዎቹ ከርሱ ጋር ይነግሳሉ ይላል መጽሐፍ። ነው የሚጽፉ በሰውነቱ ያደረጋቸው ነገሮች ለክርስቲያኖች ተቆጠሩ። ኢየሱስን የበላው ከርሱ የተነሳ በህይወት ይኖራል። የዘላለም ህይወት አለን። አሁን እናንብና በዳዊት ቤት የመዳን ቀንድን አስነስቶልናል። ለኢየሱስ ሁሌ ሲነበብ ወዴታ አምጥተ ሆነው የምታነበው ላንተ አድርገ ነው ምታነ ኢየሱስ እኮ ተወለደ፣ አራከው ተወለደልኝ ይባላል። እንደው እኮ ገደሉት፣ ኖ ሞተልኝ ነው የሚባለው። እያንዳንዷ ነገር የእግዚአብሔር ልጅ በምድር ላይ የሚሰራት ሁሉ ለአንተና ለእኔ ነው። እዚህ ቤት ላለ ነው፣ ለመላእክት አይደለም። ለአንተና ለእኔ ነው እየፈጸመ ያለው እየሰራ ያለው የሚቀረን ነገር በሙላት በሙላት ያደረጋቸውን ነገሮች ለእኛ አድርጎ መቀበል ነው። በሙላት ችግራችን እርሱ የሰራቸውን የእኛ አድርገን ከምንቀበል ይልቅ እኛ የሰራቸውን መቁጠር እንወዳለን። እስ ወገኖቼ፣ ኢየሱስ ያደረገልን የሠራልን በዚህ ገብቶ በዚህ ወጥቶ ይህን ሁሉ ሰርቶልህ ከሚባል ይለቅ ወገኖቼ፣ እስቲ ሰሞኑን ምን ነበር የሰራ ነው ስንባል ደስ ይለናል። የእሱ ከሚቆጠርልን እኛ እናስቆጠረውን ቆጥር ደስ ይለናል። ያ ነው ትልቁ ችግር ሃይማኖት። ትልቁ አደጋው ይሄ ነው ሃይማኖት፣ የእግዚአብሔርን አይቆጥርልህም። ያንተን ነው የሚቆጥርልህ። ትንሽ ስሰራ ያጨበጭብላል። አጨብጭቡለት፣ አጨብጭቡለት። በእውነት ይሄ ሰው በእውነት ሰባት ቀን ነው ጾሞ የወጣው ለምድሪቱ ነው የጸለየው እልልበሉለት ይልና ከዛ በኋላ ሰውነህና ተሰናክል ትሰናከላለት ደክማል። ያን ጊዜ ደግሞ ስደቡት፣ ቱበሉት፣ አጨብጡት፣ አትንኩት፣ እርኩስ ነው ምናምን ይልሃል። ይህን ማስተምር እኔ በዚህኛው ሰውየ መንገድ በሕይወቴ ዘመን ይሄጃ አይደለም። እንወዳደር እንዴ እንዴ እንዴት ነው ነገሩ? ነገር ግን እውነታው ይሄ ነው። ይህ ሰው ተስፋ አለው። ይህ ሰው የእግዚአብሔር ልጅ ነው። በእነዚህ በእኛ ወቅታዊ ስሜት መውጣትና መውረድ ላይ የተመሰረተ ሕይወት እግዚአብሔር አልሰጠንም። በአንተ ማንነት ላይ የተጣለ ሕይወት አልሰጠንም። እና የመዳንን ቀንድ አስነስቶልናል ማለት የመዳንን ኃይል አስነስቶልናል ኃይል የሚያስፈልገው የማይችልን ነገር ወደሚችል ነገር ለማምጣት ነው ውሃ ወደ ላይ አይወጣም ስለዚህ ወደ ላይ አይወጣን ውሃ ወደ ላይ እንዲወጣ አቅም ስለሌለው ስለማይችል ተፈጥሮ ስላይደለ የሆነ ኃይል ያስፈልገዋል የሆነ ፕሬዠር ኤነርጂ ፓወር ምናምን ያስፈልገዋል ውሃውን ወደ ላይ ለመውሰድ እኔ እናንተ በእግዚአብሔር ፊት መቼም መቼም የዘላለም ሕይወት በራሳችን ልናገኝ አንችል ስለዚህ እግዚአብሔር በዳዊት ቤት ምንድን ያስነሳው የመዳን ቀንድ አስነስቶልናል። ጥሩ አስነስቶልናል። ከምንድን ነው የሚያድነው? ለአይሁድ በወቅቱ ለእስራኤል ልጆች ወም ለአይሁድ የገመቱት ግምት ከሮማውያን ቀኝ ገዢዎች፣ ከቀኝ ገዢዎቻቸው፣ ከጭቆናው ከተማረሩበት የፖለቲካ ስርዓት ወዘተ ነው እነሱ ያሰቡት ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። ባጭሩ በእነሱ አነጋገር ከአሕዛብ ሁሉ እጅ ነው ነው። እንደዚህም ለአባቶቻችን ምሕረት አደረገ። ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ። በእርሱም ማን በመዳናችን ቀንድ፣ በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት የመዳን ቀንድ ነው። ኢየሱስ የመዳን ቀንድ ነው። በዘመናችን ሁሉ ያለምን ያለ ፍርሃት ዋነኛ ጠላት ኃጢአት ነው። ዋነኛ ጠላት ነው። ምክትል ጠላት እንደሆነ አላቅም ሰይጣን ነው። እቺ ዓለም እነዚህ ሁሉ፣ በእነዚህ ሁሉ ላይ አለ ፍርሃት እንድንኖር ከጠላቶቻችን እጅ ሁሉ አድኖናል። በመዳን ቀን ከአንዳንዱ አይደለም ከሁሉም ድነናል። መዳናችንን እንቀበላለን እንጂ ፈውሳችንን እንቀበላለን እንጂ ጤናችንን እንቀበላለን እንጂ ይሄ የመዳን ቀንድ ከጠላቶቻችን ሁሉ እጅ አድኖናል። አንድ ሰዓት ስንጸልይ 45 ደቂቃ እርኩስ መንፈስ ከመገሰጽ ገላግሎናል። 15 ደቂቃ ወደ እግዚአብሔር ከመጸለይና 45 ደቂቃ ስም ስም ስም ስም ከማለት ነፃ አውጥቶናል። በአብ ፊት ሆነ ማለት ነው። በአብ ፊት ሆነ አባቴ አባቴ በሚለው ነገር ውስጥ ማለት ነው። በአምልኮም ይሁን በጸሎት ጊዜ ውስጥ ማለት ነው። ከአብ ይልቅ አጋንንት እየታዩ ጠላት እየታየ ሰይጣን እየታየ ካለው ከእንደዚህ አይነት ነገር ይሄ የመዳን ቀንድ ነጻ አውጥቶናል። ታውቃላችሁ ሰው አንድ ሰዓት ከጸሌ አርባ አምስቱን ሲዋጋ የሚያሳልፍበት ዘመን ነበርኩ። ደሞ ታቃለ ሰው አባ አባት እያለ ከሚጨው ወይም ወደ አምላኩ በክርስቶስ መጋረጃነት ከሚቀርብ ይልቅ ሰው እዚሁ ሰፈሩ ያሉ ነገሮችን የሚያስፈሩ ነገሮችን፣ አንደኛ የራሱን ኃጢአት፣ ደጋግመ ስትነግረው ሁለተኛ የሚዋጉንን ዘንዶ ተወርዋሪ ጭራ ያላቸው ቀንድ ያላቸው ጢማም መናፍስቶች፣ አሞራው፣ ቁራው ስትል ሰው የበለጠ ደስተኛ እየሆነ ይመጣል። ያ ብቻ አይደለም፣ እየፈራም ስለሚመጣ የጸሎት እንትኑ እየጨመረ ይመጣል። እያመነ መጥቶ አይደለም እየፈራ መጥቶ